ሰላም ሰላም፣ ውድና የተከበራችሁ የዩቱብ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ደግሞ ላይክ ማድረግ እንዳይደርሱ። ዛሬም ጽድት ባለ ቪዲዮ ተመልሼ መጥቻለሁ። ዛሬ ምንድን ነው የምናየው? እንዴት አድርገን ነው ቪዲዮውን ወደ አውዲዮ መቀየር የምንችለው ወይም አውዲዮን ወደ ቪዲዮ መቀየር የምንችለው? ምንም አይነት ተጨማሪ አፕሊኬሽን ስልካችን ላይ ሳንጭን፣ ስልካችን ባለው አፕሊኬሽን፣ ስልካችን ስገዛ በነበረው አፕሊኬሽን እንዴት አድርገን ነው ቪዲዮን ወደ አውዲዮ፣ አውዲዮን ወደ ቪዲዮ መቀየር የምንችለው የሚለውን ተግባር አሳያችኋለሁ ማለት ነው። ስለዚህ ቪዲዮውን ላይክ ማድረግ እንዳትረሱ። አሁን ወደ አፕሊኬሽኑ እንሂድ። አፕሊኬሽኑ ምንድን ነው የሚለው ማይ ፋይል ይላል። ፋይል ማናጀር ሊሆን ይችላል፣ ላይ ይችላል። አሁን ማይ ፋይል ወይም ፋይል ማናጀር ላይ እንገባል በኋላ አሁን እንግዲህ ለእናንተ እንዲያስታውቅ እዚህ ጋር አሁን ይሄን ጫን ብዬ ይዘዋልሁ ማለት ነው። ለመቀየር የፈለኩትን እንደዚህ ከዛ ከታች ሶስት ነጠብጠባ ነክ ሞር የምትለውን ስነካና እዚህ ጋር ሪኔም የምትለውን ክሊክ አደርጋለሁ። እዚህ ምንም የምንቀይረው ነገር የለም ማለት ነው። እዚህ ጋር አሁን ኤምፒ ፎር ትላለች። አራትን ሶስት ማድረግ ነው፣ አራትን ሶስት አረግ ነው ማለት ወደ አውዲዮ ለመቀየር። ኤምፒ ፎር የነበረው ኤምፒ ስሪ ካረግ ነው አውዲዮ ይሆናል ማለት ነው። አሁን ሪኔም እንለዋል፣ ቼንጅ ላል ቼንጅ እንነካለን ማለት ነው። አሁን ከዚህ እንውጣና ቼክ እናደርገው፣ አውዶ ሆን እንደት እንደነበረ ማለት ነው። አሁን አውዶ ላይ እንግባ እንደዚህ። እዚህ ከገባን በኋላ ይሄ አሁን የቀየርኩት ማለት ነው። ይሄ አውዶ ሆነልን ማለት ነው። አሁን ይሄን መድሽ ደግሞ ወደ ቪዲዮ ልቀይር ብለህ እንደዚህ ያደርግና ሪኔም ምለዋለሁ። ታች ሞር ምትለው ታች፣ ሪኔም እዚህ ጭ ጋር እናካለን። ከዛ አሁንም ይሄን ምንድነው የምናደርገው? ፎር ነው የምናደርገው፣ መልሰን ፎር እናደርገዋል። አሁን ሄደ ማለት ነው። ወደ ቪዲዮ ተቀየረ እዚህ ጋር አሁን ተቀየረ ማለት ነው፣ እዚህ ጋር ስለዚህ እንደዚህ አድርገን መቀየር እንችላል ማለት ነው። አሁን ደግሞ ሌላውን ስቴፕ ላይ አላሳያችሁ ደግሞ እዚህ ጋር አሁን ከላይ ሶስት ነጠብጣብ እናካና እንደዚህ ሲቲንግ እናካለን ማለት ነው። እነዚህን ከነከን ደግሞ እዚህ ጋር ሁለት ሲቲንጎች አሉ። እነሱን ይሄ ያለ አሁን ይሄን ኦፍ ከነበረ የእናንተ አሁን ትራሽ የሚለው ወይም ሪሳይክል ቢን ነው የሚሆነው፣ የሚሆን እናንተ ኔጋ የሚለው ትራሽ ነው። እንደዚህ ትራሽ የሚለውን ኦን ማድረግ አለባችሁ ማለት ነው። ኬፕ ዲሊትድ ፋይል ኤንድ ፎልደር ፎር 30 ደይስ ይላል። ስለዚህ ይህ ማለት ለሰላሳ ቀን ሰርዛችሁት ፋይላችሁን ወይም ቪዲዮ ፎቶችሁን ሰርዛችሁ ለሰላሳ ቀን እንዳስቀምጥላችሁ እዚች ኦን ታደረጋላችሁ። ሀሳባችሁ ምትቀይሩ ያም ፎቶ፣ ቪዲዮ ወይም ፋይል ብትፈልጉት መልሳችሁ ሪስቶር ወይም ባካፕ የምታደረጉበት መንገድ ለመፍጠር ነው፣ እችን ኦን ካደረጋችሁ ማለት ነው። ሁለተኛው ምንድ ነው እዚች ጋ ሾው ሂድን ሲስተም ፋይል ሲላል። ይቺ ኦፍ ከነበረች ኦን አድርጉ። ይሄ ምንድ ነው የተደበቁ ሲስተሞች ፋይሎችን እንዲያሳየን ማለት ነው። የተደበቁ ማንኞቹን ፋይሎች ያሳየናል ማለት ነው ይችን ኦን ስናደርግ ማለት ነው። አሁን እንዴት እንደሆነ ወደ ውስጥ ገብተን እናያለን ማለት ነው። ምንም የማያስፈልጉ ፋይሎችን ያመጣ። አሁን ወደ ኢንተርናል ስቶሬጃችን እንገባለን ማለት ነው። ከዛ እንወርድና ወደ ታች ሙቪስ የምትላለች እዚህ ጋር እናንተ ካል መጣላችሁ ሰርች ማድረግ ትችላላችሁ። ሙቪዝ ብላችሁ እዚህ ጋር ሙቪዝ እምትለውን እናካለን ማለት ነው። እዚህ ጋር እንገባለን ማለት ነው። የመጀመሪያው ላይ የምናገኘው ተምፕሌትስ ይላል። ተምፕሌትስ የሚለውን ላይ ክሊክ እናደርጋለን። በቃ ይሄን እንግዲህ ተመልከቱት። ይሄ ሁሉ ፋይል ምንም ለስልኬ መሙላት ምክንያት ነው እንጂ ለእኔ ምንም የሚጠቅመኝ ነገር አይደለም። ፎቶም አይደለም ፋይልም አይደለም። ከኔ ፍቃድ ውጭ ያሉ የስልኬን ስቶሬጅ የሚሞሉ ፋይሎች ናቸው ማለት ነው። ስለዚህ እነዚህን ዲሊት ማድረግ አለብን፣ አላስፈላጊ ስቶሬጃችን ስለሚሞላ እነዚህን ዲሊት ማድረግ እንጂ አሁን ኔን እንደዚህ አድርጌ ሰልክት አድርጌ ኦል ላሳያችሁ ማለት ነው 1454 እነዚህ አሁን ምንም አይነት ነገር ባጠፋቸውም የሚጎዱኝ አይደሉም፣ ቢቀመጡም የሚጠቅሙኝም አይደሉም። ስለዚህ እነዚህን ማጥፋት አለብኝ ማለት ነው። እንደዚህ አድርጌ አጠፋቸዋለሁ። አሁን እያጠፋ ነው ማለት ነው። ስለዚህ እነዚህን ፋይሎች እንደዚህ አድርጋችሁ፣ የእኔ አሁን ብዙ ነው። እንደውም እኔ ብዙ ጊዜ እያጠፋሁት ነው። ስለዚህ እንደዚህ አድርጋችሁ ማጥፋት። አሁን ስቶሬጁን ለመሙላት ምክንያት ናቸው እነዚህ። ስለዚህ እነዚህን ማጥፋት መቻል አለባቸው። ሁልጊዜ እኔ አሁን ሁልጊዜ አጠፋዋለሁ። ለዛውም አሁን ዛሬ አሁን አንድ ሺህ ምናምን ደርሰዋል ግን ሁልጊዜ አጠፋዋለሁ። እንደዚህ ለውቶቶሎ ስለሚሞላ ማለት ነው። ከዛ ከጨረሰ በኋላ እንደዚህ አድርገና ጨረስነ። ከዚህ እንወጣና ደግሞ የት እንገባለን? ተመልሰን ስላልጠፋልን አሁን ሙሉ በሙሉ ስልካችን ላይ አልጠፋም። አሁን የት ይገባኛል? እዚች ጋር ትራሽ የምትለዋለች እሷ ጋር እንገባና ይህን ሙሉ በቃ ማጥፋት አለብን ማለት ነው። እንደዚህ ፕሬስ እናደረግና አሁንም ኦል እናደረግና እዚህ ጋር የተመልከቱት በጣም ብዙ ነው። በጣም ማለት ነው 1454 ነው። ስለዚህ አሁን ይሄን ሙሉ በሙሉ ድሌት ማድረግ አለብኝ። የፐርማንታሊ ድሌት ይላል። አሁን ድሌት ላድርገው አያስፈልገኝም ማለት ነው። ስለዚህ እንደዚህ አድርጋችሁ ድሌት ማድረግ አለባችሁ። ምንም ለእናንተ የሚጠቅም ፋይል አይደለም ይሄ ማለት ነው። እዚህ መቀመጡ ለእናንተ የሚጠቅም ፋይል አይደለም። ፎቶዎቹ ከአንዳንድ ቪዲዮዎች ላይ እንደዚህ በቃ የቪዲዮ ፔጆች ምናምን ቁርጡ ራሱ የሚያስቀምጠው ፋይል ስለሆነ ለእኛ ምን የሚጠቅም ነገር አይደለም። አሁንም እንገባል መልሰን ይህን እንደዚህ ከጨረስነ መልሰን ስቶሬጅ ላይ እንገባለን ማለት ነው። ዲቫይስ ስቶሬጃችን ላይ ወደ ውስጥ እንገባና አሁን ደግሞ ወዴት እንሄዳለን? አንድሮይድ የሚል ነው የምንፈልገው። አሁን አንድሮይድ የዚህ ጋር አሁን አንድሮይድ መጣ። አንድሮይድ የሚለው ላይ እንገባለን ማለት ነው። አንድሮይድ ከገባነ በኋላ እዚህ መካከል አካባቢ ላይ ሚዲያ የሚል አለ። ሚዲያን እናካለን ማለት ነው። እዚህ ጋ አሁን ደግሞ ሚዲያ ከገባን በኋላ ከዚህ እንደዚህ እንፈልግ እንፈልግና ምን የሚለውን እንፈልጋለን መሰላችሁ? ይኸው ኮም ዶት ዋትስአፕ በሚለው ላይ እንገባለን ማለት ነው። እዚህ ጋ ክሊክ እናደርጋለን። አሁንም ክሊክ አድርገን እንገባለን ወደ ውስጥ ማለት ነው። እዚህ ጋ አሁን ላሳያችሁ ነው ዳታ ቤዝ ሲል አለ። እዚህ ጋ አሁን ይኸው በቃ ምን ምን የማልፈልጋቸው ናቸው እነዚህ። ለኔ ምን ምን የሚሉ ነገር አይደሉም። እስቶሬጅን ይሞላሉ ማለት ነው። እነዚህ እንደዚህ አድርጋችሁ ይሄው አሁን ይሄን ተመልከቱት። ስለዚህ እንደዚህ አድርጋችሁ አሁንም ይሄን ማጥፋት አለባችሁ ማለት ነው። ምክንያቱም ለስቶሬጃችሁ መሙላት በጣም ኢዚ ነው የሚያደርገው ስቶሬጃችሁን። ይሄን ስታጠፉ በከፊል ስቶሬጃችሁ ይሄው፣ እዚህ አሁን ይሁት፣ ይሄን አሁን ተመልከቱት። እንደዚህ ስለዚህ ይሄን አሁን እንደዚህ አድርጋችሁ እንደዚህ እንደዚህ እያደርጋችሁ ይሄን ማጥፋት መቻል አለባችሁ ማለት ነው። ስለዚህ በከፊልም ቢሆን ስቶሬጃችሁ ክብተት ያመጣል፣ ወይም የመሙላት አቅሙ ይቀንሳል ማለት ነው። ከዛ አሁንም ኦአርጂ ዶት ቴሌግራም ይላል። ቴሌግራማችንም ላይ እንደዚህ እንገባና አሁን እኔ ጋር ስላጠፋሁት የለም። ስለዚህ እንደዚህ አድርጋችሁ ማጥፋት መቻል አለባችሁ ማለት ነው። ስለዚህ የነበረን ቆይታ ይመስላል ቪዲዮውን እንደወደዳችሁት ባለሙሉ ተስፋ ነኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። አሳባ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ አሪፍ ነገር ይዤ እመጣለሁ። እስከዚያው መልካም ጊዜ፣ መልካም ቆይታ፣ ሰላም ሁኑልኝ።